አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልውል እግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር በቸርነቱ በምሕረቱ እንኳን አደረሰን ሁላችንም። እንግዲህ ወርሃ ክረምቱ እየመጣ ነውና እግዚአብሔር ወርሃ ክረምቱን ባርኮ ቀድሶ ይስጠን። በዚህ ዩትዩብ ቻናል ላይ ያላችሁ ሰዎች የቅዱሳን ለሌሎች ለሌሎችም እንዲዳረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬ አንድ መልእክት ነው ይዤ የመጣሁት። መልእክቱ አጠር ያለ ነው። መምህራችን መምህር ዮርዳኖስ አበበ ቤተ ክርስቲያን ከማነጽ ይልቅ ድሃን አብሉ፣ ህንፃ እግዚአብሔርን ተንከባከቡ ብለው የተናገሩት አንድ መልእክት አለ። ይህም ድሃን መንከባከብ እንዳለብን በምንችለው መጠን በምንችለው መጠን የኔ ቢጤዎችን ልናግዛቸው እንደሚገባ ያስተላለፉት መልእክት ነው። ያንን ሰማና፣ በሚቀጥለው ደግሞ ሁለት እርዳታ የሚፈልጉ ሰዎች አሉ፣ የእነሱን ቪዲዮ አይተን መጨረሻም በእኔ ሀሳብ እናደማድማለን ማለት ነው። ግን መምህር ዮርዳኖስ አበበ እንደዛ ያሉበት ምክንያት እንድትረዱት፣ ቤተ ክርስቲያን አትገንቡ፣ ደሃና ብሉ ምን ማለት ነው የሚለውን ነገር እናንተ በማስተዋል እንድትከታተሉት ነው። እስኪ ወደ ቪዲዮ ልውሰዳችሁ፣ ወደዛ እንለፍ። ህንፃ አንጹልኝ አይልም፣ ደሃ አብሉልኝ ነው የሚል በፍርድ ቀን ጌታ ቤተ ክርስቲያንን ሰራህ ብሎ በፍርድ ቀን ይሾመናል ይሸልመናል፣ አለ እንደዛ የሚል ትዛዝ የለም። ትዛዙ ምንድን ነው የሚለው? ስመረህብኩ እኮ አይደል ትናንት ቅዳሴን እ ዛሬም ትናንትም የተቀደሰ የቆዘ ስሩግ ነው አይደለም? አዎ ስመረህብኩ ጸማይኩ አረቁ ደወይኩ ተሞቃይኩ ነግደ ኮንኩ ብሎ ስድስት ጥያቄ፣ ተርቤ ተጠምቼ ታርዤ ታምሜ ታስሬ እንግዳ ሆኜ ብሎ ስድስት ጥያቄ ነው ያሉ የሁሉ ድሃ እንግዳ መቀበል ነው። ሌላ ነገር የለውም። ስለዚህ ስለ ክርስቶስ ብለው የምታደርገውን ነገር ህንፃ ቤተክርስቲያን ቢሆን አትስራበት። ድሃ ካለ በሀገሩ ህንፃ ቤተክርስቲያን አትስራ፣ በድንኳን ቢሆን ቅድስ። ነና እላችሁ። አዎ ህንፃ ቤተክርስቲያን ቢሆን አትስራ። ድሃ ካለ ድሃ ካለ የሚራብ ሰው ካለ በድንኳን ቅድስ። እሱም ቢቀር እንኳ በክርስቲያኖች ቤትም ይቀደሳል።

ጸንታቸው የተቀመጣችሁ የእኔ ናቸው ብሎ በኢየሱስ ክርስቶስ ወንጀል ተጽፎልናል። ከስርቆት፣ ከዝሞት፣ ከውሸት

ሳቸውን መሬት ለሚያቃ አሜን ለገራቸው እኛ ሰው ጀሳ በፊት ያለውን ድምጽ እንደሰማችሁት መምህር ዮርዳኖስ አበበ ደሃን ስለማብላት ቤተክርስቲያን አትንጹ፣ ደሃን አብሉ ብለው ያስተማሩትን ትምህርት ነበረ ቀን ጨባር ያሰማኋችሁ እና እንግዲህ ይሄ እንደ አውዱ ሊተረጎም ሊፈታ ይችላል። ማለት ቤተ ክርስቲያን አታንጹ ማለት እንደ በቁሙ በደፈነው ዝም ብሎ ቤተ ክርስቲያን አታንጹ ሀጢያትም ወንጀልም፣ አላስፈላጊ ቃልም ነው አይደለም። ነገር ግን በሚገባው ቦታ ደግሞ መቅደም ያለበትን ነገር ማስቀደም ግዴታ ነው። አሁን እሳቸው ያሉት ምንድን ነው? በተለይ በዚህ ዘመን ያሉ ቤተ ክርስቲያናትን ለመገንባት ለማነጽ ከመሯሯጥ ህንፃ እግዚአብሔር የሚቀድመው የሚቀድመውን የሰው ልጅ ጎዳና ላይ የወደቀውን በየአስፋልቱ ያሉትን ጧሪ ቀባሪ ያጡ አረጋውያንን መጎብኘት በእጅጉ ይበልጣል። ለምን? በዚህ ዘመን ያለ የቤተ ክርስቲያን አሰራር ቅጥ ያጣ ስለሆነ፣ እንደው ገና ከቅርጹ ጀምራችሁ ስትሄዱ እንኳን የእኛ ያልነበረ የእኛ ያልሆነ የእኛን የማይመስል አዳራሽ የሚመስል ቤተክርስቲያን ለመስራት ቅኔ ማህሌቱ ቅዱሱ መቅደሱን አፍርሰው አዳራሽ የሚመስል ለመስራት ድሮ የተሰራውን ቤተክርስቲያን አፍርሰው ይህን ያህል ሚሊዮን ብር አዋጡ ይላሉ። ይህን ያህል ብር ስጡ ይላሉ። በየንስሐ ልጆቻቸውም ካይናት የንስሐ ልጁ ይህን ያህል ካላመጣህ እንኳን ከእኔ ጋር ማንቀጥልበት ደረጃ ልንደርስ እንችላለን። ለምን እኔ በቤተክርስቲያን በሰበከ ጉባኤ ተጠይቅ ያለሁ ያህል የንስሐ ልጅ ያለህና ይህን ያህል አምጣ ተብይ ያለሁ ብለው የሚጠይቁ ካህናት እንዳሉ ግልጽ ነው። ይሄ ስለዚህ በዚህ ዘመን እንዲህ አይነት ቤተ ክርስቲያንን ለመገንባት ማለት ነው ወጭ ገንዘባችሁን እዛ ላይ ወጭ ከምታደርጉ መምህር ዮርዳኖስ እንደነገሩና መጽሐፍም እንዳለን ለድሃ ብታበሉ እጅጉ በረከቱ የበዛ ይሆናል፣ በረከቱ የበዛ ይሆናል። ለምን ህንፃ እግዚአብሔር ይቀድማላ ቤተ ክርስቲያን እንደምታውቁት እንግዲህ ብዙ ትርጉም አለው፣ አደለ? ከዛ መካከል አንድ ሰው ራሱን ችሎ ቤተ ክርስቲያን ነው ህንፃ እግዚአብሔር፣ አደለ? ስለዚህ ህንፃ እግዚአብሔር እየፈረሰ ህንጻ እግዚአብሔር በረሃብ በጦርነት እየተሰቃየ ሌላ ህንፃ ለማነጽ ያውም እንደነገርኳችሁ የኛ ለማይመስል የኛ ለማይመስል ስርዓቱን ህጉን ላልጠበቀ ቤተ ክርስቲያን ግንባታ ገንዘብን ማውጣቱ እንዲያው ከእለት ዝና የተረፈ በረከት የሚያስገኝ ነገርም አይደለም። ስለዚህ በቻልነው መጠን ገዳማትን ቤተ ክርስቲያንን ከመርዳት ወደ ኋላ እንበል። የምንችለውን ነገር እናድርግ። ነገር ግን ደግሞ መቅደም ያለበት ነገር ሲኖር እናስቀድም። እንደሰማችኋቸው መምህር ሰምታችኋቸዋል አይደለ በቃ ከጠፋ ምን አሉ? በሰዎች ቤት ቢሆን ይቀደሳል። የተመረጡ በስርዓት በህጉ የሚኖሩ የክርስቲያኖቹ የተመርጦ ተመልሶ የቤት ለነሱ አይሆንም እንጂ እዛ ላይ እንደሰማችሁት ማለት ነው። ስለዚህ እግዚአብሔር በቸርነቱ በምረቱ ማስተዋሉን አድሎን የምንችለውን ነገር ብናደርግ ላይ ዘመን የሚሰሩ ቤተ ክርስቲያን ለአንድ በር ብቻ እኔ ባለፈው እስከ ግማሽ ሚሊዮን ብር የወጣበት ለአንድ በር መግጠሚያ ብቻ እስከ ግማሽ ሚሊዮን ለአንዱ በር ብቻ እንግዲህ፣ ወይም ለመስኮቱ ብቻ እስከ ግማሽ ሚሊዮን፣ ከዛ ደግሞ ባለፈው ደግሞ ለመብራት ውስጥ ላይ ለሚበራ ነገር ደግሞ እስከ ግማሽ ወደ አንድ ሚሊዮን ብር እንደዛ። 500 ሚሊየን ብር ነው እንጂ 500 ሚሊየን ብር ለአንድ ቤተ ክርስቲያን ውስጥ ለሚሰራ የመብራት ወጪ ማለት ነው። እንግዲህ እንዴት ነው ያ ሁሉ እንዴ አንዳንዴ፣ አንዴ እኮ እግዚአብሔር መፍራት መልካም ነው አይደል? ስለዚህ እግዚአብሔር በቸርነቱ በምሕረቱ እውነት ለዛ ቤተክርስቲያን ወጪ ያደረገ ሰው ስንት ድሃ ይሸፍንበት ነበር። ቤተክርስቲያን ያን ያህል መብራት ይሰራል ይብላ ነው መሆኑ እኮ ሰየው ነው። መልካም ነው ግን እግዚአብሔር በሚያውቀው መቅደም ያለበት ነገር ይቅደም። እግዚአብሔር በቸርነቱ በምረቱ ሁላችንን ማስተዋሉ ይስጠን። በምንችላት መጠን ነው ነገራችን ላይ አሁን ደህና እርዱ ደህና እብሉ፣ እንደዚህ ሲባል በሚችሉ መጠን ለምሳሌ መቶ ብር ያለው ሰው እኮ አስር ብር አንዳቦ ሊገዛ ይገዛ ይችላል እኮ። ግድ ከላይ ወጥታችሁ ብዙ ብር ስጡ እንደዛ አይደለም እና በየአካባቢያችን ያሉ ሰዎችንን ጎብኝ እግዚአብሔር በቸርነቱ በምህረቱ ማስተዋሉን ያድለን። እግዚአብሔር ስትልን